አንድ፣ ሁለት፣ ሶስት አለ። ነደደች። አሙዲ በቆሎ ይጣፍጣል። ማሻአላህ ተባረካላህ። ማሻአላህ በሉ። ማሻአላህ በሉ። ማሻአላህ ተባረካላህ። የኔም እየበሰለ ነው። አሁን አበሰለ። ሰብስክራይብ ሰብስክራይብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድነት ተከብራችሁ ክብራትና ኩራኔ ጀማል ፋሚሊዎች እንደ ክሰላም ሰላም ብያለሁ። እንዲሁም በሌላ ሃይማኖት አላችሁ ሰላም ብያለሁኝ። ዛሬ ለጀጋኑ ብቻ ነው በቆሎ ለመጥበስ እስከ መጨረሻው እንተከታተሉ። ተውዱ ጋብዛለሁኝ። ከዛ ታያይዝ እና በቆሎን ተጠብሰዋል። በክሰል ነው የምጠብሰው፣ በክሰል ነው የምጠብሰው በእንጨት እንጨቱን እንጨቱም ታላይ ድፍን አድርገዋለ። ይነዳል እንዴት አድርገህ የምጭረው? እሱን ጫር ነው የሚደረገው። ቆም ብለህ ነው የሚጨረው። ቁጭ ተብሎ ነው። ቁጭ ተብሎ እስኪ እንዴ አላይ። እንዴ አታበተም። እንዴ ዝግዝግ እኮ ነው ጫር የሚደረገው። እንዴ ሳብ፣ እንደሱ ተምረ። እንዴ አላ። እሺ፣ ቆምና ሞከረው። ማን ነው በፊት የሚለኩስ? ለአንተ አይደለም እንዴ የሚለኩሰው? አይደለም እህ እና ትራት የሚለኩሰው እንዴ ነበር እዚህ አሳምረ ሞክራል። ለማንኛውም ክርቢቷ ዝም ቢበው እየተታገለ ነው ያለው። እምቢ አለችው። ለማንኛውም እንትኗ ተሰብራ ብዬ ነበር አልተሰበረችም አለች እራሷ ተሰበረችም። ግን መጨረቃታው እምቢ አለችው። በቆሎም በበቆሎ ጉጉት ይዞታል። ይኸው ምንም ኖርማል ነው። ምንም አልሆነም። ኖርማል ነው፣ ግን አቅቶታል። መጨረሻ ላይ ግን ይለኩሳታል። ተከታተል ስንት ናቸው? አብቅተዋል እንዴ? ሶስት አለ አንድ ሁለት ሶስት አለ። ሶስት ነው ያለው ማለት ነው። ነደደች። ጣልቃት። ጠፋይ እኮ ጠፋይ በእጅ እያዘላላልከኝም እንዴ ? ቅድም በእጅ እያዘላላልከኝም እንዴ? አሁን ው በቆሎን ሳበላ አሁን፣ ስንት ቀረች ስንት ቀረ ስንት ነው አሁን የቀረው? ሁለት ቀረኝ። እሺ ይችም እንዳጠፋብህ ደግሞ ቀስ ብለህ በቆሎ እንድንበላ በቆሎ እንድንበላ። ሀይ አሁን ሞክር፣ እሷ ናት ሞክር። እንዳሆነ ከየው በጅ እንደዚህ ክርቢትን ጣላ አርግና ማለት ነው። ክርቢትን ጣላ አርገ በጅ ሽፉና አርገ ቀስ አርገ ድወል ከስር ታደረጋታለ። ብሬ የሌላቸው በምን በምን ይገዛሉ? ብሬ የሌላቸው በምንድን ነው የሚገዙት? ናዙ ናዙ

ሰላም ናችሁ በላቸው። እንደምን ናችሁ በላቸው። ደህና ናችሁ በላቸው። አታውቅም እንዴ እኔ የምነግር አንተ በላቸው። አሙዲ በቆሎ ይጣፍታል። ማሻአላህ ተባረካላ። ማሻአላህ በሉ ማሻአላህ በሉ። ማሻአላህ ተባረካላ። የኔም እየበሰለ ነው። አሁን አበሰልን። በጣም የሚጣፍጥ በቆሎ ናት ያት። እንዳትጓጉ ግን እንዳትጓጉ። ያው መስከረም ነው። አሁን ጥቅምት እየገባ ነው። መስከረም 28 27 አካባቢ ነው ያለ ነው። ይኸው እንግዲህ በላላ እንዴ ነው ይጣፍታል በጣም የሚጣፍጠው ማሻላህ በልቡ በላቸው። ማሻላህ በል። ይኸው በቆላችን እየበላ እንገኝ። ዘና ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ የልጁን እንግዲህ ድካም ሰመጭ ይቺ ዛሬ ብቅ ብላላችኋለ በዩቱብ ላይ ማለት ነው። ማሻላህ ተባረካለህ ሰብስክራይብ